እኔ ምለው ማለት ነው ሩታዬ ላይ ብቻ ጫና ለምን ይበዛል? ማለት እሱ ለምን አያስተካክልም? ያለበትን ነገር እኮ አስተካክሎ ትክክለኛ ሰው ሆኖ ሲገኝ ነው ሩታን ሂጅ ግቢ ቤትሽ ነው ትዳርሽን ፍቺውን ታዩ ምናም ማለት ያለባቸው እሱ ህይወቱን ሲያስተካክል ነው። እሱ ካልፈለገስ በግድ አለው? አሰላም አሌኮ ረመቱላ በርካቱ እንዲም ክርስቲያኖቼ እዴት ናቸው? ዛሬ እንግዲህ ሩታዬ በአዲስ ቤት በአዲስ ቻናል መታለች ማለት ነው። እና ያው እኛ ሰብስክራይብ ለማድረግ ማንም አይለንም ሰብስክራይብ እናደረጋለን። ሰብስክራይብ ለማድረግ ማን ብሎን እኛ የመዳም ቅመሞ ጀግኖች ጀግኖች ነን፣ ስንወድም ስንጠላም ማለት ነው። እና ሩታዬ ያው በአዲስ ቻናል ረስ ገብታችሁ ሰብስክራይብ አድርጉ። መቼም ሩታን አናሳፍራትም ማለት ነው። ለምን ስለምንወዳት። እና ከአብርሽ ጋር ታረቂ ፍቹን ታዩ ምና የምትሉት ማለት ነው። እንዴት ነው ፍቹን የምትተው? እሱ እኮ እዛ ጋር እያስተካከለ እሱ ከሌላ ሴት ጋር እየሆነ ያለውን ነገር አይታችኋል። አንዴ ቲክቶክ አንዴ በዩቱብ ላይ እንዴት እንዴት እየሆነ እያለ አንዴ፣ በኢንስታግራም እንዴት እንዴት እየሆነ እያያችሁ፣ እሷን ደግሞ ለትዳር ምን ነው? ሴት ልጅ ላይ ሴት ልጅ ብቻ ጫና፣ ለምን ወንድም ልጅ ላይ ጫና አለ እኮ። ሴት ልጅ እንዴት ነው አንድ ልጅ ከወለደች ህይወት የላትም ማለት ነው? እሱም ህይወቱን ይቀጥላል፣ እሷም ህይወቷን ትቀጥላለች። አለቀ። ምን ችግር አለው? ብዙዎቻቸው እኮ ያለ እንትን እያሳደጉ ነው ያለ አባት ብዙ ልጆቻቸውም ማለት ነው ያለባት እያሳደጉ ነው። አለ እያየን ነው። የሩታ ጊዜ ለምን ከበደ? እኔ በነገራችን ላይ የሆነ ነገር እሷ ላይ ሲሆን ይገናል ማለት ነው ኢትዮጵያዊነታችሁ አበሻነታችሁ የሚታወቀው ራሱ እሷ ላይ ሲሆን ነው። አለ እንዴ! ሌላ ሰው ላይ ሲሆን አይታወቅም ነገር ይገንባታል። እና ሁላችሁም እየመጣችሁ ያው በአትጫኗት፣ አሪፍ ነው ባይነኝ ማለት ነው። ጥሩ ነው፣ በአትጫኗት ያው ለምን እሱን መጫን አለባችሁ? እሱ ያለበትን ሁኔታ ማስተካከል አለበት። ለምን ማስተካከል ያለበት እሱ እንጂ እሱ አይደለችም። እሷ እኮ እዚህ ጋር ምንም እያደረገች አይደለም ምንም መጥፎ ነገር እየሰራች አይደለም። ምንም ነገር እሱ ነው እዛ ጋር እያደረገ ያለው ከሴት ጋር እየተላላጠ ከውሽማው ጋር እየተላላጠ የምን እያለ እየመጣ ያለው አበጋዝ ነው። እሱን ለምን አትጫኑትም? እሱን ተው ለትዳርክ ብላችሁ ለምን አትመክሩትም? ለምን ደ አትመክሩት? እሷን ብቻ መታችሁ። እዚህ ሆኖ ለልጅ ስቲ ምናም ልጁ ምን ይሆናል? በድሉ ያድጋል ልጁ። ፈጣሪ ሰጥቷታል፣ ያሳድግላታል። ፈጣሪ ምን ችግር አለው? ታሳድጓል። ጀግናን አደሞሷ ሴት ወይዘሮ